ጀነት መግባት የሚፈልግ ብቻ ያዳምጥ ጀነትን አብረዋችሁ መግባት ለምትፈልጓቸው ወዳጆቻችሁ ሼር ወይም ሜንሽን አድርጓቸው ወደ ጀነት የሚያዳርሱ በጣም ብዙ መልካም ስራዎች አሉ ከነዛ ውስጥ በአላህ ፍቃድ 19 መንገዶችን እነግራችኋለሁ ቢያንስ ከ19 ውስጥ አምስቱን ለመተግበር እንሞክር ኢንሻአላህ በስተቀኝ በኩል ያለውን ቀዩን የፕላስ ምልክት ያልነካ ካለ መንካቱን ያረጋግጥ ወደ ጀነት የሚያዳርሱ አስራ ዘጠኝ መንገዶች። አንደኛ፣ በአላህ አንዳችም ነገር ሳያጋራ ከአላህ የተገናኘ ሰው ጀነት ገባ። ሁለተኛ፣ በአላህና በመልእክተኛው ያመነ ሰላትን በትክክል የሰገደ ረመዳንን የጾመ አላህ ጀነት ሊያስገባው ግድ ነው። ሦስተኛ፣ የአላህን ውዴታ ፍለጋ መስጂድ የገነባ ሰው አላህ በጀነት ውስጥ ተመሳሳይ ቤት ይገነባለታል። አራተኛ፣ ጠዋትም ሆነ ማታ ወደ መስጂድ የሚመላለስ ሰው በተመላለሰ ቁጥር አላህ በጀነት ውስጥ ማረፊያ ያዘጋጅለታል። አምስተኛ በሁለት እግሩና በሁለት ከንፈሩ መካከል ያለውን ለመጠበቅ ቃል ለገባልኝ ሰው በጀነት ቃል ይገባለታል። ስድስተኛ በቀንና ሌሊት ውስጥ አስራ ሁለት ረክዓዎችን ሱና የሰገደ ሰው በእነሱ ምክንያት በጀነት ውስጥ ቤት ይገነባለታል። ሰባተኛ ዕውቀት ፍለጋ መንገድ የገባ ሰው በዚያው ምክንያት አላህ ወደ ጀነት መንገድ ያገራለታል። ስምንተኛ አንድ ሰው ውዱን አሳምሮ አድርጎ በሙሉ ሐሳቡን አሰባስቦ ሁለት ርካዓዎችን አይሰግድም ጀነት የጸናችለት ቢሆን እንጂ። ዘጠነኛ አላህን በጌትነት እስልምናን በሃይማኖትነት ሙሐመድን ሰለላሁ ዓለይህ ወሰለም በነቢይነት ወደድኩ ብሎ ከልቡ ያለና በተግባር የፈጸመ ሰው ጀነት ጸናችለት ዐሥረኛ የመጨረሻው ቃሉ ላኢላሃ ኢላላህ የሆነ ሰው ጀነት ገባ ዐሥራ አንደኛ ለአላህ ዘጠና ዘጠኝ ስሞች አሉት ለመቶ አንድ ሲቀር እነርሱን ጠንቅቆ ያወቃቸው ጀነት ገባ ዐሥራ ሁለተኛ ተቀባይነት ያገኘ ሐጅ ምንዳው ጀነት ብቻ ነው 13ኛ እኔና የቲምን የሚንከባከብ ሰው ጀነት ውስጥ እንዲህ ነን አስራ አራተኛ ሰላምታን ያበዛ የተቸገረን ያበላ ሰዎች በተኙበት የሌሊት ሰላት የሰገደ ጀነትን በሰላም ይገባል 15ኛ እውነት ወደ ጽድቅ ነገር ይመራል ጽድቅ ነገር ወደ ጀነት ይመራል 16ኛ በሽተኛን የጠየቀ ወይም ወንድሙን የጎበኘ አማርክ፣ አካሄድህም ምንኛ አማረ፣ ከጀነት ማረፊያ ተዘጋጀልህ በማለት ተጣሪ ይጠራዋል። 17ኛ ሰዎችን በብዛት ጀነት የሚያስገባው የአላህ ፍራቻና መልካም ሥነ ምግባር ነው። 18ኛ እኔን የታዘዘ ጀነት ገባ፣ እኔን እምቢ ያለ በእርግጥ አመጸ። 19ኛ ከእያንዳንዱ ሰላት በኋላ አያተል ኩርሲይን የሚያነብሰው በርሱና በጀነት መካከል የሚጋርደው ሞት ብቻ ነው። ሙሉን ላደመጠ አላህ ይዘንለት። አላህ ሁላችንንም በጀነት አልፊርደውስ ሲሰብስበን አላሁመ አሚን!